ህልፈቷ ከተሰማ አንስቶ ከማዘን ባሻገር እንዴት ሞተች የሚለው ዛሬም በብዙዎች የሚጠየቅና መልስ የሚፈልግ ጥያቄ ነው። ከሞቷ አሟሟቷ እጅግ ልብ የሚሰብረው ሞዴል ቀነኒ አዱኛ ለቤተሰቧ ብቻ ሳይሆን ለመላው ሕዝብ የእግር እሳት ሆናለች። እለት ዕለት የሚወጡ ምስሎች ምን ነው ችግሯን በተጋራን የሚል ቁጭትን እየፈጠሩ ሲሆን የወላጆቿ የልጃችንን እውነት እንዲወጣ እርዱን የሚለው ተማጽኖም በርትቷል። ልደቷን ለማክበር ስትሰናዳ ከዋለችበት ቀን ማግስት ሞተች የሚለውን ያውም ራሷን ከፎቅ ፈጥፍጣ የሚል መርዶ ሁሉንም ሰው ያስደነገጠና እስከዛሬም እውነት የማይመስል ቢሆንም ሞቷን ግብዓተ መሬቷ ቢያረጋግጥላቸው አሟሟቷን ግን ሚስጥር የሆነባቸው ቤተሰቦቿን ጨምሮ ብዙዎች እውነቷን እንዲወጣና ፍትህ እንድታገኝ እየተማጸኑ ነው። ከፎቶቹ በተጨማሪ ቀነኔ የዕለት ማስታወሻዋን የምትጽፍበት ደብተር መገኘቱም ተሰምቷል። ዛሬም ወይም ስለ አሟሟቷ ፍንጭ ይሰጣል ተብሎ ለፍርድ ቤት በድምፃዊ አንዱ ዓለም ጠበቃ በኩል እንደ ማስረጃ የቀረበው ዲያሪ ብዙዎችን እያነጋገረ ሲሆን የሙዚቃ ድግስ ስላለበት የዋስ መብቱ ተጠብቆ ጉዳዩን በውጭ ይከታተል የሚለው ጉዳይም ዳግም በጠበቃው ተነስቷል። ለሶስተኛ ጊዜ ፍርድ ቤት የቀረበው ተጠርጣሪ አንዱ ዓለም ምን ተባለ? አዲስ ነገር ተገኝቶበታል ተብሎ ለፍርድ ቤት የቀረበው ዲያሪ የያዘው ምስጢር ምንድን ነው የሚለውን የፍርድ ቤት ውሎን ጨምሮ እናስቃል እናቀኛችኋለን ቻናሉን ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። በእጮኛው ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በቁጥጥር ስር የዋለው ድምጻዊ አንዱዓለም ጎሳ ለሶስተኛ ጊዜ ፍርድ ቤት ቀርቧል። ዛሬ በነበረው ችሎት ቀነኔ በየዕለቱ ትጽፍ በነበረው ማስታወሻ ላይ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ሲል ጠበቃው ተናግሯል። ሞዴል ቀነኔ አዱኛ በለሚ ኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረች ስትሆን መጋቢት አንድ ቀን 2017 ዓ ም ከሌሊቱ ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባል ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉን የአዲስ አበባ ፖሊስ ኮሚሽን መናገሩ ይታወሳል። እልፈቷን ተከትሎ በፖሊስ ቁጥጥር ስር የዋለው ድምፃዊ አንዷለም ጎሳ በዕለቱ አብሯት እንደነበርም ይታወቃል። ከእልፈቷ ከሰዓታት በፊት ቀደም ብላ ከሳምንት በኋላ ለምታከብረው የ25ኛ ዓመት የልደት በዓሏ የተለያዩ ፎቶዎችን ስትነሳ በማህበራዊ ሚዲያ ላይ ተንቀሳቃሽ ቪዲዮዎችን ስታጋራና እጅግ ደስተኛ መስላ ስትታይ የነበረችው ወጣት ንጋት ላይ ህይወቷ አለፈ ሲባል ብዙዎችን አስደንግጧል። እንዴት ይህ ሊሆን ቻለ የሚል ጥያቄም አስነስቷል። በእልፈቷ የመጀመሪያ ተጠርጣሪ የሆነው እጮኛዋ ድምፃዊ አንዱ ዓለም ጎሳ ወዲያውኑ በፖሊስ ቁጥጥ እርስር መዋሎም ይታወቃል ዛሬ ለሶስተኛ ጊዜ ፍርድ ቤት የቀረበው ድምፃዊ አንዱ ዓለም ጎሳ በጠበቃው አማካኝነት የቀነኔ ዲያሪ ከእርሱ ጋር እንዳለ ጠቅሶ ቀነኔ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ብሏል። ፖሊስ በበኩሉ በአራዳ ምድብ ችሎት ዛሬ በነበረው ውሎ የፖሊስ ምርመራ ውጤት ይጠበቅ ስለነበር ፖሊስ የምርመራ ውጤቶቹን አሁንም አልደረሰኝም በማለት የ14 ቀናት ተጨማሪ ጊዜ ጠይቋል። ሁለተኛም ጠበቃ በበኩሉ ተጨማሪ የጊዜ ቀጠሮ መፈቀድ የለበትም አንዱ ዓለም የዋስ መብቱ ሊጠበቅለት ይገባል ሲልም ተከራክሯል። በተጨማሪም ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚል የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባል ሲልም ፍርድ ቤቱን ጠይቋል። እንደሚታወሰው ባለፈው ፍርድ ቤት በነበረው ውሎ የአንዱ ዓለም ጠበቃ የዋስ መብቱን ሲጠይቅለት በቅርቡ ለፋሲካ የሙዚቃ ስራዎቹን ስለሚያቅርብ የዋስ መብቱ ይጠበቅለት በሚል ጠይቋል። ያውቋል የሚለው መረጃ ከተሰማ በኋላ ብዙዎችን እጅግ አሳዝኖ ነበር። እጮኛው ከሞተች አርባ ቀን እንኳን ሳይሞላት እንዴት ልስፈን ይላል። መድረኩ ቢመቻችለትስ የዋስ መብትስ ቢፈቀድለት እውነት ህሊናው ፈቅዶ ያደርገዋል ወይ? በሚል ብዙዎችን አሳዝኖ ነበር። የአንዱዓለም ጠበቃ ዛሬ ፍርድ ቤት በነበረው ውሎ ይህ የተሳሳተ ዘገባ ነው ሊታረም ይገባል ማለቱም ተሰምቷል። ፍርድ ቤቱ የሁለቱን ክርክር ከሰማ በኋላም የክርክሩን ውሳኔ ለመስጠት ለነገ ማ ማክሰኞ ጧት ቀጠሮ ሰጥቷል። ሞዴል ቀነኔ ህልፈቷ ከተሰማ በኋላ የወጡ ፎቶዎች ብዙዎችን እያነጋገረ እንደሰነበተ ይታወቃል። መከፋቷን በፊቷ ላይ ያለው ሰንበር፣ አይኖቿ ላይ ያሉት ከማልቀስ ብዛት የወጣው እብጠትና ሌሎችም እጅግ በመከፋት ውስጥ እንዳሳለፈች የሚናገሩ ናቸውና ቀነኔን ምን ገጥሟት ይሆን? በምን አይነት ህይወት አልፋለች? የሞቷስ ምክንያት ምን ይሆን በሚል ብዙዎች እየተነጋገሩበት እንደሆነ ይታወቃል። ፍትህ ለቀነኔ የሚሉ ድምጾችም ከዚህም ከዛም እየተሰሙ ነው። ወላጅ አባቷ አቶ አዱኛና ወላጅ ወላጅናቷ ወይዘሮ አስቴርም እንዲሁ የልጃቸው ሀቅ እንዲወጣ ፍትህ ሲሉ በተለያዩ ጊዜ እየጠየቁ ይገኛሉ። የልጃቸው የቀብር ስነ ስርዓት ላይ እጅግ በመረራ ሀዘን ውስጥ ሆነው የልጄን እውነት አፋልጉኝ፣ የፍትህ አካላት ተከታትላችሁ የልጄን ሀቅ አውጡልኝ፣ ደሟን አውጡልኝ ሲሉ ተናግረዋል። ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጄን እውነት አፍ ፋልጉኝ እንደ ሀጫሉ ሞትም ተድበስብሶ እንዳይቀር ሲሉ የተናገሩት በቀብሯ ዕለት ነበር። እኔ ለማስተማር ነበር ከእቅፍ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለው የለም ሲሉም መደመጣቸው ይታወሳል። የሟች ቀነኔ አባት እኔ ቀነኔን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራን አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለው ውሸት ነው የምለው። እርሷ ሲቸግርህ እንኳን ተበድራ የምትሰጥ እንጂ ከእርሷ ይህ አይጠበቅም በማለት በልጃቸው እልፈት የገጠማቸውን መሪር ሀዘንና የልጃቸው አሟሟት እውነቱ ሀቁ እንዲወጣላቸው በቀብሯ ዕለት ተማጽነዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሀቋን ያውጡልኝ ደሟን ያውጡልኝ ነው የሚለው ሌላ የምለው የለኝም ሲሉም ተናግረዋል። እናቷ ወይዘሮ አስቴር መኮንንም እንዲሁ በተንቀሳቃሽ ምስል የልጄን ደም ሀቋን እንድታወጡልኝ እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ህዝብ በሀገርም ውስጥ በውጭ ያላችሁ እንድታግዙኝ እጠይቃለሁ ሲሉ በሀዘን በተሰበረ ልብ ፍትህ ጠይቀዋል። የዛሬው የፍርድ ቤት ውሎም ፖሊስ እንዴት እስከ ዛሬ ማስረጃዎችን ማሰባሰብ አቃተው የሚል ጥያቄን ያስነሳ ሲሆን ራሷን ለማጥፋት ተደጋጋሚ ሙከራ ታደርግ እንደነበር ይገልጻል ተብሎ እንደ ማስረጃ የቀረበው ዲያሪስ የት ነበር ድምፃዊው ጋር ከነበረና ይህንን ሙከራዋን የሚያውቅ ከሆነስ እንደ ፍቅር አጋር እንዴት ዝም አላት፣ የሚሉና ዲያሪውስ የያዘው የራስ ማጥፋት ሙከራዋን ብቻ ነው ወይስ ምክንያቷንም ይዟል የሚሉ ጥርጣሬን ያዘሉ ጥያቄዎች ሰዎችን አስከትሏል። ፍርድ ቤት በሰጠው ተለዋጭ ቀጠሮስ ምን ያስተላልፋል የሚለው ተጠባቂ ነው። እኛም ፍርድ ቤት የሚሰጠውን ውሳኔ እንደምናደርሳችሁ እየገለጽን ለዛሬ ያሰናዳነውን አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዳግም በሌላ ማህበራዊና ሀገራዊ ጉዳዮች እስክንገናኝ በያላችሁበት ሰላም